ይህ የካዛንቺስና ግቢ ገብርኤል አካባቢ የልማት ተነሻዎች ከወራት በፊት ለቀውት የሄዱት የቀድሞ የመኖሪያ መንደራቸውን በኮሪደር ልማት ተውቦ ሲያዩት ቃል በተግባር ልማቱን አይተናል በሚል ያሰሙት የደስታ ስሜት ነው። ከቀናት በፊት በተከበረው የዘንድሮ የትንሣኤ በዓል እንደ ኢትዮጵያዊ ባህል ወዳጅ ጥየቃ ወደ ገላንጉራ አቅንተው የነበሩት ጠቅላይ ሚኒስትር አብይ አህመድ በኮሪደር ልማት ከካዛንቺስና ግቢ ገብርኤል ተነስተው ገላንጉራ የከተሙትን የልማት ተነሻዎች ጠይቀው እንዲጎበኙትም ቃል ገብተውላቸው ነበር። ይሄኛው አዲሱ ሰፈራችሁ የምትኖሩበት ነው። ያም የኖራችሁበት ሰፈራችሁ ሄዳችሁ እንድታዩት እጋብዛለሁ፣ ከንቲባንም እጠይቃለሁ። ቃል በገባ ነው መሰረት ካሳንቺስ እጅግ እጅግ ውብ ሆኗል። ልጆቻችን ተስፋ አላቸው፣ ከእኛ የተሻለ ኑሮ መኖር ይችላሉ። የልማት ተነሺዎቹ አሁን ከሚኖሩበት ገላንጉራ ወደ ቀድሞ መንደራቸው በመምጣት በኮሪደርና መልሶ ማልማት የተሰሩ የልማት ስራዎችን ጐብኝተዋል። ወይዘሮ አበበች ገብረሥላሴ እና አቶ ክንፈን ዳም ለእርጅና ድካም እጅ አንሰጥም ብለው ለረዥም ዘመን የኖሩበትን የቀድሞ መንደራቸው ካሳንችስን መልሶ ልማት ለመመልከት ተገኝተዋል። ደስ የሚል በጣም የሚያስደስት ቆንጆ፣ በደካማ ክሜ ነው ልጎበኘው የመጣሁት ምንም አይሰማኝ። ለልጆቼ ደስ የሚል ነገር ነው የሚሰማኝ። ለእድገታቸው ለኑሯቸው ደስ ይለኛል። ትናት ደስ አለኝ። ቦታውን ሳየው እኔ ይህን ሳ ላይ አለመሞቴ በጣም እግዚአብሔር አመሰገንኩት። ባይል ይህን ማየቴ ይኸው። እዚህ ሀያ ሰባት ቀበሌ እዚህ ውስጥ ነው እዙን ከጃን ወይ ጊዜ ጀምሮ በሙሉ እዚህ ነው ያለሁት። ኧረ በጣም ደስ የሚል ነገር ነው። እንኳን ይህን ሳና ያልንሞት ምን ብዬ ቅድም ተናግር ያለ የልጅ ልጃችን የሚተርፍ ብዙ ነገር ነው ይ ያየኑ ጠቅላይ ሚኒስትራችን እግዚአብሔር ያቆይልን። ከወራት በፊት አካባቢውን ለቀው ሲሄዱ የነበረችውንና የአሁኑ ካዛንቺስ ሲመለከቱ ያለውን ልዩነት በማነጻጸር መደሰታቸውን የገለጹት የልማት ተነሺዎቹ ለፕሮጀክቱ ፍጥነትና ጥራት መንግስትን አመስግነዋል። አምሳ ዓመት ነው እኔ በካዛንቺ ሰፈር የኖርኩት። በእኔ እድሜ ፕሮጀክት ሲታቀድ ለሶስት ዓመት ለአራት ዓመት ከዛም በላይ ነው። በዚህ እድሜ ደግሞ ፕሮጀክት እኔ ከለቀ ሰባት ወሬ ነው። በሰባት ወር እንዲህ ያለው ፕሮጀክት ማየት ጸጋ ነው። ለልጆቻችን ትልቅ በር የከፈተ ስለሆነ መንግስታችንን ከልብቅ ከልብ አመሰግናለሁ። እግዜር ይስጥልኝ። አሁን የካዛንቺስ የነበርባት ሰፈር ዛሬ ጎብኝተናታል። ጠቅላይ ሚኒስትራችንም ክብር ከንቲባችንም ቃል በገቡ መሰረት ዛሬ ሰፈራችን አይተነዋል። ሰፈራችን ያው ዱባይ ሆኖ ያየ ነው። በጣም በጣም ያምራል። በጣም በጣም ያምራል። በጣም ቆንጆ ነው። እዛም ያለንበት አሪፍ ነው። ይሄም ቆንጆ ነው። ለክብር ጠቅላይ ሚኒስትራችንና ለክብር ከንቲባችን እጅግ በዚህ በሞላው ህዝብ እጅግ ምስጋና አቀርባለሁኝ። ምስጋና ይድረስልኝ እላለሁ። ለካሳንቺስ መልሶ ልማት የአካባቢው ነዋሪዎች ትብብር አስተዋጽኦ ማበርክቱን በጉብኝትና የምስጋና ፕሮግራሙ ላይ የተገኙት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናግረዋል። ከእናንተ ጋር ተነጋግረን ለእናንተ የሚመች ስፍራን እናዘጋጃለን ስንል በቅንነት ተቀብላችሁ አምናችሁን ይሁንታችሁን ባትሰጡ ኖሮ ካዛንቺስ ዛሬ እንደዚህ አበባ አትመስልም። እንኳን ደስ ያላችሁ! በጣም እናመሰግናለን። በፈለጋችሁ ሰዓት መጥታችሁ ይህን ቦታ መጠቀም፣ መዝናናት፣ ልጆቻችሁን ማሳየት፣ ታሪክ ማውራት። ከእናንተ በላይ ተራኪ የለም። ታሪክ ማውራት፣ ማስረዳት፣ ታሪክ እንዲጻፍ ለማድረግ ከእናንተ በላይ የሚገለጥ ትክክለኛ መረጃ የለምና፣ ገላን ጉራም የእናንተ ነው፣ ካዛንቺስም የእናንተ ነው። እንኳን ደስ ያላችሁ! የካሳንስና ግቢ ገብርኤል የልማት ተነሽዎች የቀድሞ መንደራቸውን ልማት ተመልክተውና አድንቀው ትዝታቸውን ማስቀርተው ወደ አሁኑ መንደራቸው ገላንጉራ ተመልሰዋል።